ገር ነው ዳሞችን ያገኛት። ሰላም ሰላም፣ የተወደዳችሁ ውድ የሆፕ ፋሚሊ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ውድ ቤተሰቦቻችን ሰሞኑን እየተፈጠረ ያለውን ነገር አይታችኋል እና በጣም እንደተቆጣችሁ አይቻለው። ዳጊ ባደረገው ነገር በጣም እንደተከፋችሁ አይቻለሁ እና እኔም ያው በቦታው ስለነበርኩ በጣም የሚያስከፋ ነገር ነው ዳጊ ያደረገው። ግን ከዛ በፊት እስቲ ዘሌ ሰላም በላቸው። እኔ የመረሹ ሰላም ሰላም፣ ቤተሰቦች እንዴት ናቸው እ ያለው አይ ማለት ዳጊ ይህንን ነገር የሚያደርገው ወይ ወዶ ወይ ከራሱ ጋር ሆኖ አይመስለኝም። ምክንያቱም እኔ አጭር ጊዜ ባውቀውም እንደዚ ማንነት እንዳይሉ ነው ማቀው እንዴት ነው እሺ እንደዚህ አይነት ነገር ባጭር ጊዜ ተቀይሮ አንቺስ ተሰርተሻል መቀበል ነበረብሽ ምናምን ምክንያቱም እነዚያ እነዚያ ሰዎች ውብዬም ናሂም በጣም ትላልቅ ሰዎች ናቸው ገብቷል። ሁለቱ ትላልቅ ሰዎች መሀል ላይ ገብቶ አንቺ ተሰርትሻል አንተ ልክና ምናምናም ነገር አይደለም ገባ። ምክንያቱም በዚህ መሀል ላይ እሷን በጣም ብዙ ነገር ገርቷታል፣ በጣም ብዙ ነገር አድርገዋል ገባ። ሂደት የሚፈልግ ነገር ነው። ለእርቁም ቢሆን ሂደት የሚፈልግ ነገር ነው። ዛሬ ስለወለቀው ወዲያው መቀበል ማለት ነገሮች ነገስ የሚል ጋራንቲ የላትም ገብቷል። ዛሬ እኔ እሷ ወዲያው ትቀበለው አለለም፣ እንደኔ ለመናገር እንደእውነቱ ማለት ነው። ምክንያቱም ዛሬ ላይ ነገ ይሄ ነገር እንደማይፈጠር ማረጋገጫ ትፈልጋለች። ሴት ነች፣ ምክንያቱም እናት ነች። በጣም ብዙ ነገር አለ ማለት ምክንያቱም ይሄ ነገር እንዲፈታ መሀል ላይ ማረጋገጫ የሚባል ነገር አለ። ምክንያቱም ማረጋገጫ ሊሆን የሚችለው ደግሞ ደግመህ ደግመህ ደጋግመህ ደጋግመህ ትጠይቃለህ። ምክንያቱም ሚስትህ ነች የልጆች እናት ነች። ምንም ተስፋ መቆረጥ የለበትም። በናሂ በኩል ገባ። አሁን እንትና ከራሱ ጋር ወይም ደግሞ ከራሱ ስሜት ጋር ነው ብዬ አላስብም። ዳጊም ቢሆን ገባም መሰለህ ልጁ በደንብ አቋለሁ። አንዳንድ ጊዜ ልጅነትም ያስቸኩልሃል ገብቷኋላ ወንድሙም ስለሆነ አዝኖለትም ምናምን፣ በቃ በጣም እኔ ከኔጋ ነበረ ለብዙ ጊዜ ግን ትላንትና ያደረገው ነገር በጣም ገርሞኛል፣ በጣም ማለት ነው ውብዬ ላይ እንደዛ ይናገራል፣ እንደዛ ደፍሮ ያወራል ማለት ቢሆንም አላለ በዝግታ እንደዚህ ለምን ቢሆኗል፣ ለምን እንደዚህ ቀስ ብሎ ማውራት ይቻላል፣ ገብቷል እንደዚህ አፉን ከፍቶ ምናምን እስኪያስቀይማት እስክትቀየመው፣ እኔ ላይ ሁላ በቃ በጣም የሚያስጠሉ ቃላቶችን እስከመናገር ድረስ እና ምን ነግቶታል የሚለው ነገር በጣም እየረበሸኝ ነው ያደርጉት ለዛ ነው በጠዋት ጠርቼ ይሄን ልጅ ቶሎ ብለን ማግኘት እንዳለብን ነው እኔ የተሰማኝ ገብቷል አይደለም። በጣም ብዙ መንገድ ሳይ አው ጊዜ መፍጀት እኛ በጣም የለፋንበት ነገር ነው በጣም ብዙ እንትን ያደርግንበት ነገር ነው በጣም ብዙ ነገር ማለት ነው ገባ፣ ግን እሱ እንደዚህ በቃ ነገሮች ቶሎ እንደዚህ አይነት አሁን ቶሎ ነገሮች እንዲስተካከሉ አይደለም። እኛኮ ነገሮች ቀስ በቀስ እያሉ እንደሚስተካከሉ እናውቃለን ገባ ግን እሱ ቸኩሎ መጥቶ እኔ በጣም ነው ያስደነገጠኝ። ገባና ውብዬን ጥራት፣ ምናም ምን ልጆ ምንነካው ምን ሆ ምን ሆነ ነው ምናም ስለ ምናም ጥራ፣ ጠራሁት። ከዛ በቃ በጣም እኔ ምን ልበላችሁ፣ በጣም ነው እሱ ከሄደ በኋላ በጣም ነው ያዘነችበት። ገብቷል። እንደዚህ በቃ በጣም ነው ያሳዘናት፣ በጣም ነው ያስከፋት። እንደዚህ ይሄን ዳጊ ይሄን ቪዲዮ የምታይ ከሆነ በጣም እንዳስከፋት ወቅት አሁን እኔ እዚህ የምጣ ጠርቼዋለሁ። አይ ልክ ልኩ ነው። አይ ኦዲንስ ቤተሰብ ምናምን ትንሽ እየተቀየመበት ነው፣ ምክንያቱም ማስረዳት ነው ስለምታውቀው። አይ ትንሽ ይሆነ ማለት አንተም እንትን ስትቀየርበት፣ ሌላ ሰው የሚቀየርበት አሁንማ። እኔ እንደዛ ባስብ ኖሮ ጠርቼ ላናግረው አላስብም ነበር። ገብቶሃል። እንደዛ እንትን ብል ተከትዮ እጄ የሆነ ነገር ማረግ ይችላል። ገብቶሃል። በስሜት እኔ እንደሱ እሱ እንደተናገረኝ እንደሱ ስሜት ብሆን በጣም ያስቀይም ነገር ሚዲያ ያለ ነገር ስለሆነ አሁን የሚቀመጥ ነገር ነው። ገብቷል። ዛሬ አሁን እንደዚህ መናገር፣ ሌላ ሰው ምን እንዳለኝ ታውቃለህ? አንተ ምን ታሽቃብጣለህ ሁላ እያለኝ ነበር። አንተ ምን ታሽቃብጣለህ ያለ ይባል ስለ በጣም በቃ አእምሮ የሚነካ ንግግር ሲናገር ነበር ልጁ። ምን ነው አንተ ጤናማ ነህ እያልኩት ነበር። የጤና ሁኔታ በጣም አሳሰበኝ። ምን ሆኖ ነው? ምን ነግቶት ነው እንደዚህ ደፍሮ አፉን ከፍቶ የሚያወራው ፊት ለፊቷ መጥቶ ለዛውም ስንት የተበደለች ሰው ስንት ያዘነች ስንት ነገር የሆነች እንደዛ መጥቶ ሲናገር እኔ በጣም ነው ያዘንኩበት ያፈርኩበት። እና ዛሬ ጧቱ ነው አሁን የት እንደሄደ ሄዶ አድሯል። ዛሬ ጧቱ ነው እፈልግሀለሁ ብዬዋለሁ። እኔ እኔ ችግር የለውም ቴክስቱም ጽፌለታለሁ ደውዬም ቶሎ ብለና አናግርሀለሁ ብዬዋለሁ እና መቶ እዚ ጋር ምን እንደሆነ እንዲነግራኝ ፈልጋለሁ እኔ የምር በጥፊ ብለዋል ጠና በጥፊ ብለዋል ጠለው ገብተዋል አይደለ ታናሽ፣ በጣም ታናሽ ነው ግን እንደዛ አፉን ሲከፍት እኔ ገብተዋል፣ በቃ በጣም ነው እንትን ያለኝ። ግን እኔ እዚያ በጥፊ ብዬ ቁጭ አድርጌ ቆንጥጬው እንትን ማድረግ እችላለሁ። ብዙም ገና ምንም እንትን አላለም። አንዳንዴ አፍላድም የሚባል ነገር አለ ይገፋፋል። ያን ያን ተረድቼ ነው ይደርና ይረጋጋና ዛሬ ጠዋት ላናግረው ብዬ ነው ገብተዋል እዚህ ቀጥር አንተ ጋር ሆነን አንድ ላይ እስቲ የሚለውን ነገር ቤተሰብ እናንተ ጋርም ሆነን እንሰማለን። በጣም ደንግጬ ነበር ቪዲዮውን አይተ አንተ ራሱ እንትን ስትለኝ ገብተዋል። አንተ ማታ የሆነው ነገር በጣም ነው የሚያሳዝነው። በጣም የሚያሳፍር ነገር ነው ያደረገው። በጣም የሚያሳዝን ነገር ነው ያደረገው እና እኔ በጣም አፍሬ ይባለሁ አዝኜ ይባለሁ። ብዙ ሰዎች አዝነው ይባል። ሰው ባያዝንበት ጥሩ ነው። እኔ ገብቷል፣ ሰው ባያዝንበት ጥሩ ነው። ምን እንዲጠነቀቅ ነው እኮ ገብቷል፣ አይደለ? ሰው እንዳያዝንበት እንዲጠነቀቅ ነው። ደግሞ ብዙ ሰዎች ገብቷል። የሱ ሀሳብ ልክ የሚሆንበት መንገድ አለ፣ ግን በመቸኮል አይደለም። ነገሮችን በመረጋጋት በሂደት ነው። ሂደት ይፈረጋግጥም ነገር። አዎ እንደበሰለ ሰው እንዴት ይሻላል? እንደዚህ ቢደረግ መልካም። አሁን እኮ ቀስ ብለ ሄደ። ውብዬ በእናትሽ ይቅርታ አድርጊለት እናም ብትል ወንድማዊ ነው። ገብቶሃል ደስ የሚል ነገር። ግን በስሜት ወጥተ እንደዚህ እንደዚህ ስታደርግ ነገ ምን እንደሚፈጠር በምን ይታወቃል? እኔ ደግሞ የሆነ የሚያሳዝንኛ በወንዱ ታቃል እና እንደዚ ነገር ላይ እንትን ምናምን ሲል ልጅ ሆነሆነ በቃ ደነገጥኩኝ ማለት እንዴት አሁን ሌላ ነገር እንደው አላሉት ምናምን ነገር ምናምን ብዬ እንደው በእንግጭ ወደ ኮሜንት ምናምን እያነበብኩኝ ነበር እና እየሰደቡት ነበረ ታውቃለህ። ምክንያቱም የማይባል ነገር ነው። በባዛጋ የማይደረግ ነገር ነው ያደረገው። እና እኔ ደግሞ ይህንን ነገር ወዲያው በቃ አናግሬ ምናምን ይቅርታ ጠይቆት ምናምን ይለ ነበር። እያሰቁ ነበር ና ስልክ አያነሳልም። ገባ ወዲያው አንተ ጋ ደውዬ ይሄ ነገር ስጠይቀ ምናምን እኔም አላውቅም። እኔን አስቀይሞ የሚሄድ ምናምን ነገር አልገኝም። ይሄ ደግሞ በጣም ከባድ ነው ና ብቻ ነው አክልኛቱ በጣም ተናድጃለሁ በሰዓቱ ቀኛው እንድታላቁ ነው መመለስ ያለብን። በጣም ተናድጄበታለሁ። በጣም አዝኜበታለሁ። ግን ስረጋጋ ሲነጋ ላናግረው ብዬ ነው ሲነጋ ላናግረው የፈለኩት እና ስ ሲመጣ ደግሞ ምናልባት ተጸጽቶ ሊሆን ይችላል፣ ተጸጽቶ ሊሆን ይችላል። ምንም ችግር የለውም። ብቻ እኔ እንደዛ ለምን እንዳለ ና ምን አስቸኩሎት ቢያማክረኝ ምን ችግር አለ? ቢያማክርስ እንዲ እንዴት ይሆናል ብሎ ቢያናግረኝስ? ገብቶሃል? እንደዚህ አይደረግም ይህ ስል መቆጣት ካለ ብትቆጣለ መምከር ካለበት ትመክራለህ። ከቀጥቷ አለ አይደለ? እሱ እና... ውድ ቤተሰቦቻችን እንደው ይለታሎ ጠርቻለሁ። ይሄን ቪዲዮ እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። ሲመጣ ደግሞ ምን እንደሚል እንሰማለን። ዳ የዳጊ ምላሽና ዳጊ እንደዚህ እንዲል ያነሳሳው ሰው ስሜት ምን እንደሆነ እናያለን። ቪዲዮን እስከ መጨረሻው ድረስ ተከታተሉ። እንወዳችኋለን። ሰላም ነገሮች በቃ በሂደት የሚሆኑ ነገሮች ስለሆኑ፣ አይ ነገሮች እንደዚህ መሄድ የለባቸውም። ሌላ ችግር ደግሞ ሌላ ነገር እንዲፈጠር አልፈልግም። ሌላ ውስብስብ ነገር፣ ሌላ እንትን ውስጥ የሚያስገባ ነገር ዘለቀ እንዲፈጠር አልፈልግም። እኔ ነገሮች በቃ መስመራቸውን የያዙ አሁንም እዚህ እንትን ባልል ደስ ይለኛል። እንደዚህ አግኝቸው ባል ግን ከእኔ ጋር ስለነበረ አብረን ስለነበርን ነገሮችን እንትን ለማለት አብረን ስንጣጣር ስለነበር ነው ገብተዋል። ይህንን ሀሳብ ያመጣሁት ገብተዋል። በቃ አንድ ላይ ቤት ውስጥ የነበርን ሰዎች ነው። አንድ ላይ እዛው ቁጭ ብለን ብዙ ነገር ስናወራ የነበርን ሰዎች ነን። ገባ አንተ ልጁ ምን እየሆነ ምን ሆነህ ነው ብቻህን? ብሎ ብቻህን አይደል እንደኔ የጠራኸው እ ብቻህን አይደል ያልኩህ። ቆይ ላናግርህ እፈልጋለሁ ችግር አለው የለውም፣ ሌላ ነገር ነው ግን፣ እኔ አንተን አደን እንደቀረው ችግር እኔ ሌላ ምክንያት እኮ በክርክር ለምን ጠይቃለሁ? እኔ እኮ አንተ ትላንት ማታ ባደረከው ነገር ልጠይቅ እንጂ ሌላ ነገር ውስጥ እኮ ልጠይቅ አይደለም። አሹ፣ እኔ አሁን እቺ ምታያት አዲሷ ቲጂ ናት። እሱ እኮ አይመለከተኝም። ዳግም እኔ አንተ እንዴት ሲጀመር፣ አይደለም ቢሆን እኮ ተገናኛችሁ። መች ተገናኘ? ማታ አይደል ከቤት የወጣው። እናንተ ሰዎች ምን እየሆናችሁ ነው? አሁን ቲጂ ተቀይራለች። እኔ አሁን ምናምን አይደለም። አንተ ጭራሽ እሷን ደግፈን ላይ ያደገፍኩ አይደለም። አሹ፣ ግን በስነ ስርዓት ያወራች ነው። እኔ እኮ ላወራ የፈለግኩ ሌላ ነገር ነው። ከእሷ ጋር የሚገናኝ ነገር እኮ አይደለም። ገብቷ? እሷን ይዞ መምጣቱ ለምን አስፈለገ? አይ እሷ መምጣት ስለፈለገች መምጣት አለባት። እኔ አይደለም ደበረ ምናምን ሌላ ነገር ነው ገብቷል አይደል እኔ ማታ ስለተፈጠረው ነገር ላወራው ነው ስለ አንቺ ጉዳይ ላወራው አይደለም አሹሽ እኔ አዳምጠኛ እንዴ እኔ እንደ ድሮ ልጨቃጨቅ ወይ ምሳደ ምናምን አይደለም የሚጠውት ሰባት በጸባይ ላወራ ነው እንደዚህ እንትን እንድትለኝ አልፈልግም ጂ አሁን የድሮዋን ቲጂ አይደለም። እዚህ ጋር እንዳግም አንተ መንገድ እኮ እኔ ስማኝ፣ እስኪ ለምን እንደውም ምንድን ነው ተረጋጋ አሹ። ዘለቀ ምንድን ነው አሁን? ለምን እንደውም አትረጋጉ። ዘለቀ ለምን እናንተ እዚህ ጋር አልመጣም። ተወኝ ዘለቀ። እህ እያወራሁ ነው እኔ። ስማኝ። እየሰማሁህ ነው አሹ ቲጂ ራሷን አስተካክላ ወደ እናንተ እየመጣች ነው ይህን አይደለም ቆይ እሷ መናገር ትችላለች ስለራሷ እሷ እኮ መናገር ትችላለች ግን አንተ ማታ ያደረከው ነገር ታወራ ረጋ በል አሁን ዛሬ የመጣ ነው አንተን ፈልገን ነው እሺ አውሩ ችግር የለውም እዚህ ጋር ቁም ይኸው አሁን አሁኑ ፈርታችሁ ነው ቆይ ዳግም አንተ ቆይ ጤናማ ነው ቆይ ዞር በል እኔ እኮ ላናግር የፈለኩት አውራን፣ ችግር የለውም እሷ ካለች ምን ችግር አለው? ከእሷ ጋር የሚገናኝ ነገር አይደለም እያልኩ እኮ ነው። ይሁን ችግር የለውም ተናገር። ምን አረገች? እሺ፣ አይደለም ማታ ምን ሆነህ ነው እንደዛው ውብዬ ላይ አፍህን የከፈተው? እንደዚህ ረጋ ብለህ ጠይቀኝ። ምን ሆነህ ነው? እሺ፣ ጥፋተኛዋ ውብዬ ናት። ናሂን መጠየቅ ያለባትም ውብዬ ነው። በዚህ መንገድ ነው ታዲያ እኛው ተነጋግረን ነገሮችን ማስተካከል አንችልም? ትልቅ ሰዎች አይደለንም? እንደዚህ ብለህ ነው የምታናግራት? አሹ ምን መሰለ ልክ ነህ አንተ የምትለው ነገር ትክክል ነህ፣ ግን ውብዬ በዛን ሰዓት ወንድሜ ተከፍቷል፣ አልቅሷል። ማልቀስም አልነበረበትም፣ ግን አልቅሷል። ምንድነው ምታወራን ሰውዬ? ዞላ ዝም ብለ ለወረ ዝም ብለው የሰራው ስራ ትክክል አይደለም። ሁላችንም እናውቃለን። ምን ደ ቆይ ይናገር። ተንበርክኮ እየለመናት አይሆንም ብላለች። ዳግም እኔ ማታ እኮ ስሜታዊ ሆነ የተናገርክ ነው መሰለኝ። ስሜታዊ ሆነ ያወራህ እኮ ነው መሰለኝ። አሁንም እንደዚህ ትላለህ አድረህም ጥፋተኛ ነው። ውብዬ ምንድነው ጥፋቷ? ምንድነው ጥፋቷ? ቤት ላይ እንደዛ እያለቀሰ እንደት ዝም ትላለች? ተስተካክሎ በምን እርግጠኛውን ካንተ መስተራት እርግጠኛ ነኝ። እዩ ቲጂ ተቀይራለች። ለምሳሌ ቲጂ ነው አንተ አይደለም። ተራይ ከተቀየረ ቲጂ አትቀየርም። ለምሳሌ እሷንም ያመጣው ለዚህ ነው። በነገራችን ለዚህ ነው የጠራኸኝ። ምን ማለት ነው? ለዚህ ነው የጠራኝ ማለት? አሁን እዚህ እኔ ብጠራ እንደዚህ ነው የምትመጣው? እንደዚህ ነው የምትመጣው? አንተ እኔ ላይ ነው እንደዚህ የምትናገረው? እኔ ላይ ነው። እኔ በጣም እያከበርኩ ነው ዳጊ። በጣም ቸኩለ ቸኩለ ነገሮች እንዳታበላሽ እያደረኩ ነው። ተረጋጋ። ቆይ አይደለም። አንቺ ምን አድርገሹ ነው አሁን እንደዚህ ልጁ ተቀይሮ የመጣው? እና ምን ሆኖ ነው እንደዚህ ሆኖ የሚያወራው? እንደዚህ አቡ እንደዚህ አታውራው። ይሄን ነው የተገናኙት። እኔ ምንም አላደረኩትም። እኔ ለአንተ ጥሩ ለመሆን እየሞከርኩ ነው። ካልገባህ ደግሞ በቃ አያገባኝም። እሺ። እንዴት ሆነሽ ነው ለእኔ ጥሩ ምንድነው፣ ጥሩ የምትሆን? በቃ እኔ አንተ ጋር አሁን እንደ ድሮ ልጨቃጨቅ ልሳደብ ምናምን አይደለም የመጣሁት። እኔ እኔ መሀል እንደ እነሱ ጋር ማውራት ደግሞ ካልፈለክ እኔ ልሄድ በቃ፣ አውራው አይደለም አንቺን፣ ለምንድን ነው ይዞሽ የመጣውሽ? ለምንድን ነው እኔ ብቻህን መጣ? ምን ችግር አለው? እንዴት ነው ችግር የሌለው? ሲጀመር ልናወራ የፈለገው ሌላ ጉዳይ፣ የእሷ ጉዳይ። አንተ ለምንድን ነው እንድትደግፍ? ምን ብላ ነው የምትደግፍ? ተው አፍህን አትክፈት አንተ ልጅ ተው ይዘ ይዘ አም ጥፋተኛ አፍህን አትክፈት ተው ይጸጽታል አንተ ልጅ ደግሞ ንገሪው ያረገን ያለው ነገር ልክ እንዳልሆነ ንገሪው በደንብ ተጠንቀቅ አንተ ልጅ ተው እየተስተካከለ ያለ ነገር አታበላሽ ጥፋተኛው ሷራ እንት ነው አይመለከተኝም ስለ እናንተ ወሬ እኔ ግን እንደ ድሮ አንተ ልጣለው ወይም ልጨቃጨቅ አይደለም የመጣው ይሄን እንድታውቅ ፈልጌ ከዛ ውጪ ግን እኔ ስለ እናንተ ወሬ አይመለከተኝም መስማትም ከሌለብኝ፣ የት ነው የተገናኛችሁት? ተገናኛችሁት፣ ማን ነው የተገናኘው? እሱ አገባ። ለምንድን ነው ከዚህ የፊት? እንኳን አንቺን እኮ ሲቃወም የነበረ ልጅ እኮ ነው። ለምን? በምን ምክንያት ነው አሁን የተገናኘው እኮ ነው ምንም ምንም፣ እኮ ሁላችሁንም እኮ ምንም አላደረኳችሁ። እኔ የራሴ ምክንያት አለኝ። መጠበቅ የምፈልገው ሰው አለ። ያን ሰው ለመጠበቅ ብዙ ነገሮች ተብለሻሽተዋል። የእኔም ሕይወት ይህን ነገር መጠቀሚያ። አንተ ተው፣ ዝም በል ዝም በል ይገባል። ምን ምን ሆነህ ነው አንተ እንደዚህ የምታወራው ትላንት ከእኔ ጋር አልነበርክ ትላንት ከትላንት ወዲያ ከእኔ ጋር ነው መምጣቱን አስተሳሰቡ ነው ትላንት ማታ የተናገረውን ነገር ታውቃለህ አንተ ምንድን እንደ ተናገርከው እንዴት እንደዛ ትናገራለ አንተ ውብዬ ላይ እንደዛ አፍህን ትከፍታለ አንተ ምን ልታደርገኝ ቆይ እኛ እኮ አላበዛችሁም፣ አንተ አላበዛህም? ቆይ ጥፋተኛው ማን እንደሆነ ውስጥ እኮ ያውቃል። የምን ጥፋተኛ ነው የምትለው? ጥፋት የሰራችው ውብዬ ናት። ጫወታ እኮ አይደለም ብራዘር። ይህ ጥፋተኛ ነህ ምናምን የምትለው ነገር አይደለም። ነገሮች አንተ እንዲህ ስለ ጮክ አይስተካከሉ። እሷ ትልቅ ሰው ናት። የምታደርገውን ድረስ ስለፍቻለሁ። እስካሁን ድረስ እንዲታረቁ የምፈልገውን ነገር አድርጊያለሁ። ከዚህም በኋላ ይበቃኛል ማውራት የምፈልገውን ነገር ሁሉንም

አንተ ጥፋተኛ ማን እንደሆነ እኮ አሳምረህ ታውቃለህ። ምንድን ነው የውብዬ ጥፋት? ቆይ ዝም ብላ እሺ ብላ መቀበል አለባት? ውብዬም ጥፋተኛ ነው? ምንድን ነው ጥፋት? እሺ ብላ መቀበል ግን እዛ ቦታ ላይ ናሂ እንደዛ እየለመናት እሷ ዝም ማለቷ ነው የደበረኝ። በቃ ታዲያ፣ እንደዚህ ነው የምታስረዳው? ዳግም እንደዚህ ነው ሰው የምታስረዳው? በቃ በቃ እሺ ይበቃ። እና ከእሷ ጀርባ ዳማቱና፣ ፊት ለፊቱ ተዋ። ምን አገባ ይሄ ሰውዬ? ቆይ ምንድን ነው ቆይ እንዴት ነው የምታስባት? እሱ አይደለም፤ ና ቆመህ ብታወራ፣ ብቻህን ብትመጣ ምን ችግር አለው? አንቺን ማምጣቱ ምንድን ነው የሚያስፈልገው? ጠይቂው እሱን ለምን እንዳመጣሽ። እራሱ እኮ እኛ እናውቀዋለን፤ እኔ የጠራሁት አንተን እኮ ነው። እኔማ ለአንተ ብዬ እኮ ነው። ዛሬ ላይ ስህተት እየሰራህ ነው። ዛሬ ላይ ስህተት እየሰራህ ነው። ዛሬ ላይ እያደረግከው ያለው ነገር ልክ አይደለም። እኔ እሱን ልነግርህ ነው የመጣሁት። ዞርበል ዳጊ፣ ዞራ ዞርበል። እኔ አንተን ለአንተ በማሰብ ነው፣ ለአንተ በመጨነቅ ነው። ይሄ ታላቅ ወንድም አይዘንብ፣ ለአንተም ቤተሰብ አይዘንብ። እያረክ ያለውን ነገር ታውቃለህ? ቆይ ይሄ ጭንቅላት ይሄ ጭንቅላት ያስባል። ታርፍ ነው የሚሻልህ። አስበህ ነው የምታደርገው? አስበህ ነው የምታወራው? ጥፋተኛዋ ውብዬ እና ውብዬ ነው። እየለመናት እግሯ ላይ ወድቆ ጭራሽ እየለመናት አይሆንም። እሺ እስከ ዛሬ አሁን ሁሉም ነገር ምን? አላበዛችሁም እሷ ሙቪ ይሄ ልጅ እንዲያወራ አልፈቅድም። ትሰማለህ አይደል? ስራቱ ሂደት ስለሚፈልግ እኮ ንገራት። እንደሆነች አሳምረህ ንገራ። በቃ ቆይ እየሰራ ያለው ለእኔ ብለህ ተመለስ። ዛሬ ላይ ጥሩ ነገር የሚሆን ነገር ነው። ዛሬ ሁሉም ሰው እንዴት ወንድሜ ሁሉም ሰው እንዴት ወንድሜ ላይ አፍ ይከፍታል? ማን ነው አፍ የከፈተው? ማን ነው የጥፋተኛ አይደለም።

አንዳሪ መታኝ። ቆይ አሳይሃለሁ፣ በዚህ መልኳ ቆይ አሳይሃለሁ። ልቀቀኝ ልቀቀኝ! ከእኔ ጋር ትሄዳለህ ቤት። እሺ በለኝ ነው የምሄደው።

ተከትሎ ብለን ለቤተሰቦቹ ማሳወቅ አለበት። በዚህ መንገድ ማይሆን፣ እንደዚህ መሆን የለበትም።